እና ህጻናት ተሰጥኦ ማበልጸጊያ የሰጠችው ልዩ ትኩረት ለህፃናትና ታዳጊዎች የተፈጠሩት የመዝናኛ አማራጮች ምን ይመስላሉ የሚለውን ነው። እንግዲህ አሁን የምንጠያየቀው በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን አቶ ፍፁም ዘገየ ይባላሉ። በአዲስ አበባ የቴአትር ቤቶች አስተዳደር ድርጅት ዋና ስራ አስኪያጅ ናቸው። ከሷቸው ጋር ወደማደርገው አጭር ያለ ቆይታ ነው የምንሸጋገረው። እንኳን ደህና መጡ። እንኳን ደህና ቆያች። የመጀመሪያ ጥያቄንም አድርገው አዲስ አበባ እንግዲህ በፕሮጀክቶቿ መካከል ብዙ ፕሮጀክቶች እየተገነቡ ይገኛሉ። ለኪነ ጥበቡ ዘርፍ የሰጠችው ትኩረት እንዴት ባለ መልኩ ይገለጻል? እንግዲህ አርባናይዜሽን ወይንም ደግሞ በአጠቃላይ የከተማ ልማት ስንመለከተው ሌሎች ሀገራት አካባቢ ላይ አንዳንዴ ውስን የሆኑ ሴክተሮችን ዲና የማድረግ ነገር አለ ማለት ነው። በአጠቃላይ በአዲስ አበባ ከተማ ያለው ፖሊሲክ የሆነ ኢንፍራስትራክቸር ስንመለከት ሁሉንም ሴክተር በተለይ ደግሞ የኪነጥበቡን ጥበቡን ሙያና ሙያተኛውን ያረሳ እንደሆነ ማሳያዎችን በሚገባ መጥቀስ እንችላለን ማለት ነው። ለዛ ነው ከተሜነት ኪነ ጥበብንም ዲናይ ማድረግ የለበትም ማለት ነው። በውስጡ ሊያካታቸው የሚገቡ መሰረታዊ ነገሮች አሉ ከከተሜነት ጋር በተገናኘ ነገር ግን ኪነ ጥበብ ደግሞ ዋና መሰረታዊ ነገር ነው የሚለው ነገር በከተማ መስተዳደሩ በተወሰደው ንሽሽ በተለይ በኪነ ጥበብ ተቋማት የተሰሩ ስራዎች በጣም ግዙፍ የሆኑ እንደ ከተማ መስተዳድር ብቻ ሳይሆን እንደ እንደ ከተማ መስተዳድር ብቻ ሳይሆን እንደው በኢትዮጵያ የኪነ ጥበብ ታሪክ ውስጥ ትልቅ በኢትዮጵያ ኪነ ጥበብ ታሪክ ውስጥ በጣም ትልቅ ወይም ደግሞ ጃንት የሆኑ የኢትዮጵያን የኪነ ጥበብ ጥፋት የቀየሩ የኢትዮጵያን ሆሊስቲክ የሆኑ የኪነ ጥበብ ማንሰራራት መግለጽ የሚችሉ ተቋማቶች ናቸው ማለት ነው እና ተቋማቶቹ ደግሞ በጣም ልዩ የሚያደርጋቸው አንድም በተቋም ደረጃ በተለይ ዘመንኛ የሆነ የኪነ ጥበብ አቅርቦትን መሸከም የሚችሉ ለሀሳብ ነጻነት በጣም ምቹ የሆኑ አንድ አርቲስት ወይም አንድ የፈጠራ ባለሙያ ኢማጂን የሚያደርገውን ነገር በሚገባ መሬት ላይ አውርዶ መስራት የሚችልበትን ተቋም እንዲሁም ደግሞ በተቋም ብቻ ሳይሆን ደግሞ ወጣ ብሎ ደግሞ ኪነጥበብን ወይንም የኪነጥበብ ሀሳብን ደግሞ የማህበረሰብ የማረግ ኢኒሺሽንም በመውሰድ ደግሞ ይሄ በተለይ በምዕራባውያን ሀገር አሁን ላይ በጣም ዘመነኛ ሀሳብ ይሄም ዘመነኛ ፍልስፍና የምንለው ነው። ኪነ ጥበብን ከተቋም አውጥቶ በማህበረሰብ ደጃፍ ላይ ማድረስ ማህበረሰቡ ሀሳቡን ቁጭቱን ኢማጂን እንዲያደርግ፣ እንዲያሰላሰል የኪነ ጥበብ ስፔሱ በዛው ልክ ትውልድን ሀገርንም የጋራ የወል ማንነትም ከመገንባት አኳያ በጣም ትልቅ ፖቴንሻል አለው እና እያየን ያለ ነው። በዛ ደረጃ ነው። ባለፉት ሁለት ሳምንታት እንግዲህ የኢትዮጵያ የኪነ ጥበብ ታሪክ እጥፋት የሆኑ አዲሱን የህፃናትና የወጣቶች የቴአትርና የሲኒማ ኮምፕሌክስን እንዲሁም ደግሞ የኢትዮጵያ የፊልም ኢንዱስትሪ ጅማሮ ማሳያ የሆነውን ደግሞ የሲኒማ ኮምፕሌክስን አስመርቀናል። እነዚህ እንግዲህ በጣም ትልቅ ታሪካዊ መገለጫዎች ናቸው ማለት ይቻላል። በአጠቃላይ መልካም በልዩነት ደግሞ ነገ ይህን ዘርፍ በሚረከቡት ህጻናትና ወጣቶች ላይ እየተሰራ ያለው ስራ እንዴት የሚታይ ነው የሚለውን ነገር ብናሳይ። አዎ አንድ በጣም ልብን የሚያሞቀው አንዱ እሱ ነው። እውነቱን ለመናገር እንደ ቤተሰብም እንደ ሀገርም እንደ ሙያተኛም እንደ ተቋምም በጣም ፕራውድ የምንሆንበት ትውልድ መሰረት ያደረገ መሆኑ ነው ማለት ነው። ትውልድ ላይ መስራት የነገን ሀገር ተረካቢ ዜጋ መስራት ነው ማለት ነው። ኢንፋክት በጣም ብዙ በተለይ በዚህ በኪነ ጥበብ አለም ያሉ ጻፍትም ብዙ ነገር የሚያነሱት ይሄንን ነው። ፕላቶ የሚለው ይሄንን ነው። ትውልድ ላይ መስራት የነገን ሀገር መስራት ነው፣ የነገን ማህበረሰብ መስራት ነው። በሐሳብ የበላይነት የሚያምን በፐርሱት ኦፍ ሪዝኒንግ ነገሮችን ሀንድል የሚያደርግ ወንድማማችነትን፣ አብሮነትን፣ ብዛህነትን የሚቀበል ከሁሉም በላይ ደግሞ የሀገር ፍቅር ያለው ፕራውድ የሆነ ዜጋ ከመፍጠርና ከመገንባት አኳያ ኪነጥበብ ያለው ፋይዳ በጣም ትልቅ ነው ማለት ነው። እንደ ኪነጥበብ ፕሮፌሽን ብቻ ሳይሆን አንዱ የኪነጥበብ ኮሚትመንት ኢማጂኔሽንን ወይም ደግሞ የሰው ልጅን የፈጠራ አቅም ቢውል ማድረግ ፖቴንሻል ያለው ማለት ነው። ስለዚህ ወጣቶችና ህፃናት በትምህርታቸው ኮንሽየስ እንዲሆኑ ለምሳሌ በከተማችን በጣም ብዙ የሆኑ የህጻናት መጫወቻዎች አሉ አይደል? በቁጥር በጣም ብዙ የሆኑ በክብርት ኢኒሽሽን በተለይ አዲስ አበባን ለህጻናት ምቹ ከማድረግ አኳያ እየሰሩ ያሉ ስራዎች አሉ ማለት ነው። እና ከህጻናትን ለማሳደግ ምቹ ከተማ ለመፍጠር እየሰራ ያለ ስራ አለ። ያ እንግዲህ ህጻናት ከዚህ በፊት ቲንክ እንደዚህ አይነት ስፔስ አልነበራቸውም። ነገር ግን በደጃፋቸው ወጥተው አካላቸውን አእምሯቸውን የሚቀርጹበት የሚያበረቱበት ኮንተንት ደግሞ የሚባል ነገር አለ ማለት ነው። ሶፍትዌር ደግሞ አለ ማለት ነው። ሀሳብ ደግሞ አለ ማለት ነው። ሪዝኒንግ ምክንያታዊነት ደግሞ ምንለዋለ ደግሞ ማለት ነው። ያንን ደግሞ የሚሰራው ኪነ ጥበብ ነው ማለት ነው። ኮንተንት ነው የሚሰራው ማለት ነው። ስለዚህ እዛ ጋ በአእምሮ በአካል ቢውልድ ማድረግ ከቻልክ በነዚህ ተቋማት ደግሞ ሀሳብ ኮንተንትን ደግሞ ቢውልድ ማድረግ ከቻልክ፣ ሁለቱን አቀናጅቶ መሄድ ከተቻለ እንደ ዜጋ በጣም ምቹ፣ በሀሳብ የበላይነት የሚያምን ዜጋ ትውልድ፣ የነገ ሀገር ተረካቢ ዜጋን ከመፍጠር አኳያ በጣም ትልቅ ድርሻ ነው ያለው ማለት ነው። ለዛ ነው በሀገር በኪነጥበብ ነው የሚመራው ሲባል ትውልድን ማሳደግ አለብህ መቅረጽ አለብህ። ያ ትውልድ ወደ ማህበረሰብ ያድጋል፣ ከዛ ወደ ስቴት ይሄዳል፣ ከዛ ሚግባባ ሶሳይቲ ይሆናል። እሱም ብቻ ሳይሆን የህፃናት በተለይ እንደዚህ አይነት ማቆያዎች እንደዚህ አይነት ሙያዎች፣ ሲኒማ ቤቶች፣ ቲያትር ቤቶች አሁን ላይ የራሳቸውን የቻሉ ኢንዱስትሪ ናቸው ማለት ነው። ለምሳሌ አዲስ አበባ በተለይ ለቱሪዝም መዳረሻነት እየሰራች ያለችው ሆለስቲክ የሆነ ኢንፍራስትራክቸር አለ፣ መዳረሻም እየሆነች ነው ማለት ነው። ስለዚህ ዜጎች ወደ አዲስ አበባ ሲመጡ ልጆቻቸውን ይዘው ነው የሚመጡት። ስለዚህ ልጆቻቸውን ሁኔታ ያቆያሉ ብለህ ስታስብ የእኛን አኮሞዴሽን በጣም ሙሉ ከማድረግ አኳያ የሚሰጠው ቅርጽ በጣም ብዙ ነው ማለት ነው። የህፃናት ኢንዱስትሪ ራሱን የቻለ ቢዝነስ ነው ማለት ነው። በዓለም አቀፍ ደረጃ ኬንያ ለምሳሌ በጣም ብዙ ቱሪስቶች ልጆቻቸውን ይዘው ይመጣሉ። አብዛኛው እንግዲህ ልጆቻቸው እዛ እንዲቆዩ ያደርጋሉ። እና በዛም ጀነሬት የሚያደርጉት ገንዘብ አለ ማለት ነው። ያ ኦረዲ ፎሬን ከረንሲውን ከማሳደግ አኳያ የትኛውም ቱሪስት ወደዚህ ሲመጣ ልጁንም ህጻናቱ ንም ይዞ እንዲመጣ ከማድረግ አኳያ ኢንዱስትሪውም በደረጃ ስለሆነ አሁን ላይ ያለው ማለት ነው በዛ ሀሳቢ ደረጃ ስለሆነ ያለው ሙሉ ከማድረግ አኳያም በጣም ፖቴንሻሉ በጣም ትልቅ ነው ማለት ይቻላል። በአዲስ አበባ መዋብ፣ ማማር፣ ማደግ ውስጥ እንግዲህ ከተማዋ ለኪነ ጥበቡ ትኩረት ሰጥታ እየሰራች ትገኛለች። በቢሊየን የሚቆጠር ገንዘብ እየወጣ እየተሰራ ነው። ትውልድ ግንባታ ለነገ የሚተላለፉ ተቋማትም እየተገነቡ ይገኛሉ ና ጥበብ ስለ አዲስ አበባ ምን መመለስ አለባት? እንግዲህ ሁለት ነገሮችን ማንሳት ያስፈልጋል ማለት ነው። በሚገባ መመለስ አለባት። ኮሚትመንቷ መወጣት መቻል አለበት። ይሄ የኪነ ጥበብ ባለሙያው ነው፣ ሰሞኑን ምስክርነት እየሰጠ ያለ ነው። ይህንን ላሳኩ የመንግስት አካላት ለክብርት ከንቲባችንና ለማኔጅመንቱ ምስጋና እያቀረቡ ነው ማለት ነው። በጣም ብዙ ኮሚትመንት ይጠበቅባታል። በአጠቃላይ ኪነ ጥበብ ሁለት አይነት ሳቢ ያለት ማህበረሰብን የመስራት ትውልድን የመቅረጽ ኮሚትመንት ነው ያላት ማለት ነው። ከዛም ባለፈ ደግሞ ኪነ ጥበብ ኢንዱስትሪ ናት ማለት ነው። ገቢ ማመንጫት አለባት። ወደ ኢንዱስትሪ ትራንሴንድ ማድረግ መቻል አለባት። ሁሌም መንግስት መጠበቅ መቻል የለባትም። ለመንግስትም እየሰራች ዜጋን እየቀረጸች፣ ዜጋ ከመቅረጽን ጎን ለጎን ደግሞ ገቢዋን እያመነጨች እራሷን እየቻለች የኢትዮጵያን ክብርት ከንቲባችን እንዳሉት የኢትዮጵያን ሆሊውድ ሆን የምናደርግበት እንደ ሌሎች ሀገራት እኛም የራሳችን የሆነ ፖለቲካል ናሬቲቭ ኢንስቲትዩሽን እንዲኖረ እንደ ሆሊውድ እንደ ኖሊውድ ከዛም ደግሞ ገቢ የምናገኝበት የስራ እድል የምንፈጥርበት ኢንዱስትሪ ኢኒሺሽኖች ናቸው ማለት ይቻላል። በጣም ብዙ ኮሚትመንቶችን ማንሳት ይቻላል። በጣም ጥሩ። አቶ ፍፁም ዘገየ በአዲስ አበባ የቴአትር ቤቶች አስተዳደር ድርጅት ዋና ስራ አስኪያጅ፣ ስቱዲዮችን ተገኝቶ ለሰጡን ሰፋ ያለ ማብራሪያ በጣም አመሰግናለን። እኔም በጣም አመሰግናለሁ። ተመልካቾቻችን የሜን 24 ነው እየተከታተላችሁ ያላችሁት ካፍታ ቆይታ በኋላ ደግሞ ስንመለስ በሌሎች ጉዳዮች